እኔ እናት ይወስዱኛል፣ የኔ እናት ደህና ውለዋል። ቤት እህት ይወስዱኛል። እሺ ቤት እህት ይወሰዱኝ። እኔ እናት የእናት ቤት ደህና ዋላችሁ። እንዴት ናችሁ? አብራችሁ ነው የምትኖሩት? ሌላ ሰው የለም? ልጅ የለም? ማነው የሚያግዛችሁ? እኛው በእኛው ነው አብረን እንደኖር ነው ተጧጡረን እንሞታለን እየነበረ አቃተ አቅቶ እዚህ ተቀምጠን ገቢያ መዋል አቃተ ሁሉን አቃተ ዝም ብለን ነው የእግዚአብሔሩን ጉድ አብረን እንቀበር እንደው ብለን የምናየውና የምናንጎላች ልጅም ዳር ለዳር ቢኖር ያሁኑ ጊዜ ልጅ ይህኑ ያለውነን የዳሪ መሬት ሟጠንኛን ብለው ነው እንጂ እኛ ነን ዙሮ አለና ምን ብላት አለው ብለሽ እናት ዓለም የአምላክን ጉድ ነው የምናይ። ዝም ብለን የኔ እናት አባቴ ተክለ ዮሐንስ የሚባል ወንድም እናቴና አባቴ መርቁኝ፣ ፆረት አድርጉልኝ እኔም አንድ ልጅ ነኝ ብሎ አስር ሺህ ብር ልኮላቸዋል።

ቁጭ ብለን ህብየት እችን ስንዋር ደሮ አልገዛችሁም ለነገ ያችንን የአቅማችን ወትሮ ሳለ ጊዜ እንገዛ ነበር። ጉልበት ሳለ ሀብት ሳለ አሁን ይህ እንትን መጣና ምን ይገኝ ቢወስደንም እንግዲህ እድሜያ ንለምንም ስንል ይህን የዋረደ አምላክ ጌታ ኢየሱስ ክርስቶስ ማሩን ወተቱን ይስጥልኝ ለእናት እድሜ ይቀጥልልኝ። የአሁኑ ብቻ ምርቃና አይደለም፣ ምንጊዜም ግባተ መሬት ስትገባ የአንተን እድሜ የአንተን ጤና ነው የምለምን እንደ እናት አለ። እድሜን ጎዳና አድርግልኝ አምን እናቴ መቤቴ፣ በላይኛውም በመሬትም በሁሉም ተጠቃሚ አርግልኝ። አሚን አሚን አሚን። ጤና ነው መልካሙ ሀብቱ።